ሚዲያውን የተቆጣጠረው የአሌሃንድሮ ጋርናቾ አነጋጋሪ ተግባር ራሽፎርድ ና ጋርናቾ በህብረት አሳዳጊ ክለባቸውን እያበሸቁ ነው እንዴ የሚል ጥያቄን ያጫረው የሁለቱ የማንቸስተር ዩናይትድ ተጫዋቾች ተግባር መነጋገሪያ ሆኗል ጭር ሲል የማይወዱት የዩናይትድ ጎረምሶች፣ ሰላም ጤና ይስጥልን። እንደምናላችሁ በያላችሁበት እጅግ በጣም አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። ሸገር ስፖርት ዊዝ አብ በበግደይ የሚለውን ይህንን የዩትዩብ ቻናል ሰብስክራይብ አድርጉና በቤተሰብነት ተቀላቀሉን። የደውል ምልክቱን ተጭናችሁ አዳዲስ ስፖርታዊ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን፣ አቅም ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ማንቸስተር ዩናይትድ ካሳደጋቸው ወይም የማንቸስተር ዩናይትድ የአካዳሚ ውጤት ናቸው ከሚባሉ ተጫዋቾች መካከል ይጠቀሳሉ አሌሃንድሮ ጋርናቾ እና ማርከስ ራሽፎርድ። ታስታውሱ ከሆነ ሁለቱ ተጫዋቾች በተጠናቀቀው የውድድር ዓመት 2024/25 ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር የማንቸስተር ደርቢ ጨዋታ ሊያደርግ በሚዘጋጅበት ጊዜ ከአሰልጣኝ ሩበን አሞሪም ያልተጠበቀ ውሳኔ ተላለፈ። ሁለቱ ተጫዋቾች የማንቸስተር ደርቢ ያልፋቸዋል። ሁለቱን ተጫዋቾች ከጨዋታ ሙሉ በሙሉ ውጭ አደረጋቸው። ይህንን ያደረገበትን ምክንያት በወቅቱ አሰልጣኙ አብራራ። አሌሃንድሮ ጋርናቾና ማርከስ ራሽፎርድ የተሳሳቷቸው ወይም ሊያከብሯቸው የሚገቡ ነገሮችን ካለማክበር ጋር ተያይዘው ትልቁ ጨዋታ እንዲያልፋቸው መደረጉ ተገለጸ። የልምምድ ፕሮግራም ላይ የሚያሳዩት ቸልተኝነት ከቡድን ጓደኞቻቸው ጋር ሊፈጥሩ የሚገባቸው መናበብና መግባባት መጓደሉ፣ እንደዚሁም ከአመጋገብ ካለባበስ፣ በአጠቃላይ ሊያሟሉት ይገባል ተብሎ የሚጠበቀውን ስርዓት ከማጉደላቸው ጋር ተያይዞ ትልቁ ጨዋታ እንዲያልፋቸው ስለመደረጉ ሩበን አሞሬም ተናገረ። ብዙም ሳይቆይ አሌያንድሮ ጋርናቾ ይቅርታ ጠይቋል፣ በተግባሩም ተጸጽቷል። ያጎደሉትን ካላስተካከሉ በስተቀር ወደ ሜዳ አይገቡም የሚል አቋም ላይ ደርሶ የነበረው ሩበና ሞሪም ያጎደለውን ለማሟላት የሚጥረውን አሌያንድሮ ጋርናቾን ወደ ቡድኑ ሲመልስ፣ ጉድለት ላይ የቀጠለውን ማርከስ ራሽፎርድን ደግሞ ለስድስት ወር ወደ አስቶን ቪላ አዋሰው። የአስቶን ቪላ ተጫዋች ሆነ። ከአሰልጣኝ ኡናይ ኤምሬም ጋር እንዲሰራ ተደረገ። አሌሃንድሮ ጋርናቾ ከዛ በኋላ የመጫወት ዕድል ተሰጠው። ነገር ግን የመጫወት ዕድል በሚሰጠው ጊዜ አሌሃንድሮ ጋርናቾ ለማንቸስተር ዩናይትድ የሰጠውን አገልግሎት ወደኋላ ሄደን ብናስበው በጣም ብዙ ህፀፆች በጣም ብዙ ችግሮች የነበሩበት መሆኑን እንረዳለን። የውሳኔ ችግር የአሌሃንድሮ ጋርናቾ ዋና ወይ መሰረታዊ የሚባለው ችግሩ ነው። በራሱ ለመሞከር የሚያደርገው ሙከራ ለቡድን ጓደኛው ቢሰጠው የሚሻለውን ኳስ ይሞክረዋል። በራሱ መሞከር የሚገባውን ደግሞ ለቡድን ጓደኛ ካልሰጠው ይላል። በጣም ብዙ ስህተቶች። ነገር ግን የማንቸስተር ዩናይትድ ደጋፊዎች እየታገሱ የውድድር አመቱን እንዲያጠናቀቅ የረዱት ተጫዋች ነው፣ አሌሃንድሮ ጋርናቾ። ማንቸስተር ዩናይትድ በፕሪምየር ሊጉም ብዛም አልቀን ነው፣ ነገር ግን በዩሮፓ ሊግ ደግሞ እስከ ፍጻሜው ጨዋታ ድረስ አንድም ጨዋታ ሳይሸነፍ መዝለቅ ቻለ። በፍጻሜው ጨዋታ ሩበን አሞሪም ወሰኑ። የሩበን አሞሪም ውሳኔ አሌሃንድሮ ጋርናቾን ተቀያሪ ወንበር ላይ አድርጎ ጨዋታውን መጀመር ሆነ። እናም ጨዋታው ሰባ ደቂቃ ሲድቀር ወይም 20 አካባቢ ደቂቃዎች በሚቀሩበት ጊዜ ለአሌሃንድሮ ጋርናቾ የመጫወትን የመጫወት ዕድል ሩበን አሞሪም ሰጠው። ይሄ ጨዋታ ግን በቶተናም አንድ ለዜሮ አሸናፊነት ተጠናቀቀ። አሌሃንድሮ ጋርናቾ እና ወንድሙ በሶሻል ሚዲያ ላይ ወጡና የራሳቸውን አስተያየት ሰጡ። በአደባባይ ለማንቸስተር ዩናይትድ የማይስማማ ማንቸስተር ዩናይትድን የሚቃወም አስተያየትን ሰጡ። ምናልባት በፍጻሜው ጨዋታ ጣሊያዊ ሩበን አሞሪም የወሰነ ውሳኔ ከማንቸስተር ዩናይትድ ጋር የሚኖረኝን ቀጣይ ግንኙነት እንድወስን ሊያደርገኝ ይችላል የሚል አስተያየትንም አከለበት። ይህንን ሰማን ወንድሙን በሶሻል ሚዲያ ላይ ያንኑ የቁጣ ስሜት አንጸባረቀ። እነዚህ ልጆች የሚያደርጉት ልክ አይደለም ተብሎ አስተያየት ተሰጠ በኋላ ሩበን አሞሪም ለአሌሃንድሮ ጋርናቾ ክለብ እንዲፈልግ ነገረው ተባለ። አንተ ከማንቸስተር ዩናይትድ ጋር እንድትቀጥል እቅድ የለኝም፣ በሚቀጥለው የውድድር ዓመት ይሆነኛል፣ ይበጀኛል የምትለውን ክለብ ፈልገህ መንገድህን እንድታስተካክል ይሁን ብሎ ነግሮታል ተባለ። ከዛ በኋላ አሌሃንድሮ ጋርናቾ የሚፈልጉት ክለቦች አሉ። አሌሃንድሮ ጋርናቾ በሚቀጥለው የውድድር ዓመት ማንን ሊቀላቀል ይችላል እየተባለ እየተጠየቀ እያለ የማንቸስተር ዩናይትድ ቡድን ጉዞ አደረገ ወደ ኤዥያ። በዛ ጉዞም ላይ በጣም እንደተሰላቸ አሰልቺው ጊዜ አበቃ ብሎ ሶሻል ሚዲያ ላይ ራሱ ገለጸ አሌሃንድሮ ጋርናቾ። ይሄ ልክ አይደለም ይሄ አካሄድ የት ሊያደርሰው ይችላል የሚል አስተያየት የሚሰጡ ሰዎችም ብዙ ነበሩ። ግን እንደ አሁኑ ትላንት ምሽት አካባቢ ፖስት ያደረገው የአስቶን ቪላን ማሊያ ለብሶ በአስቶን ቪላ ማሊያ ብቻ አይደለም ዘጠኝ ቁጥር ያለው ስምም የተጻፈበት ማርከስ ራሽፎርድ የተጻፈበትን ፎቶግራፍ ለጠፈው። ይህንን የአሌሃንድሮ ጋርናቾን ድርጊት ሁሉም ማለት ይቻላል የማንቸስተር ዩናይትድ ደጋፊዎች በአጋጣሚ ያደረገው ነው ብለው እንደማያስቡ እየገለጹ ይገኛሉ። ይሄማ በአጋጣሚ የተደረገ አይደለም፣ ይሄ ንቀትን ለማሳየት፣ ይሄ ክለቡን ለማዋረድ፣ ይሄ የማንቸስተር ዩናይትድ ደጋፊዎችን ያለማክበሩ ስሜት እንዲታወቅለት ከመፈለግ ያደረገው ነው ብለው ተቆጡ። ሚዲያው በሙሉ ስለ አሌሃንድሮ ጋርናቾ ድርጊት ይነጋገር ያዘ። ለምን በአንድ ሊግ ላይ የሚጫወት ለምን የማንቸስተር ዩናይትድ ተፎካካሪ የሆነን ክለብ ማሊያ ለበሰ? ለምንስ ራሽፎርድ የሚለው ስም የተጻፈበትን አደረገ የሚል ጥያቄን አነሱ። ይህ ተጫዋች የማንቸስተር ዩናይትድ የአካዳሚ ውጤት ተብሎ የሚቆጠር ገና ዕድሜው 20 የሆነ በሃያ ዓመቱ ወደ 150 አካባቢ ጨዋታዎችን እንዲጫወት እድል የሰጠውን ክለብ ማንቸስተር ዩናይትድን ከበቂ በላይ ገፋው። አሌያንድሮ ጋርናቾ ላይ ይታይ የነበረው ይሄ የአቲትዩድ ኢሹ አሁን ሰሞኑን የምናየው ወይም በሩበን አሞሪም ውሳኔ ቅር ባለው ጊዜ ሲያንጸባርቀው ብቻ የተመለከት ነው አይደለም። ይሄ የአቲትዩድ ኢሹ፣ ይሄ የባህሪ ጉድለት እና የባህሪ ብልሹነት አሌያንድሮ ጋርናቾ ላይ እንደሚታይ ሸገር ስፖርት ከዚህ በፊት በነበሩት ፕሮግራሞቹ ላይ በደንብና በዝርዝር ሲያነሳ ነበር። ሜዳ ላይ የሚያንጸባርቃቸው ባህሪያት ይሄ ልጅ ስለራሱ የሚሰማ የሚሰማው ስሜት ራሱን የሚረዳው አረዳድ የምር ሜዳ ላይ ከሚችለው በላይ ነው የገባው። ይሄ ልጅ የሚያደርገው ነገር ትክክል አደለም ስንል ቆይተናል። ለምሳሌ በሆነ ጨዋታ ላይ ለማንቸስተር ዩናይትድ ጎል አገባ። ከዛ በኋላ ሰለብሬት አላደረገም። ለምን ሰለብሬት እንዳላደረገ ሲናገር ባለፈው ጨዋታ ላይ ኳስ አላገባህም ብለው ወይም ጥሩ የሚባሉ የግብ አጋጣሚዎችን ስትሃል ብለው ደጋፊዎቹ ጮሆብኛል አሁን አልጨፍርም ብሎ መልስ የሰጠ ሰው እኮ ነው አሊያንድሮ ጋርናቾ ማለት። ስለዚህ እንዲህ ያሉ የአቲትዩድ ፕሮብሌሞች ወይም እንዲህ ያሉ የኢጎሴንትሪክ የሆኑ ነገሮች እንዴት ነገሮችን ማስተዳደር እንዳለበት እንዴት ነገሮችን ማኔጅ ማድረግ እንዳለበት የማያውቅ ሰው ማለት አሌሃንድሮ ጋርናቾ ነው። ሜዳ ላይ የእውነት የሚችለው ነገርና እሱ ስለ ራሱ የሚሰማው ስሜት መካከል በጣም ሰፊ የሚባል ልዩነት አለ እና ይሄ የአሌሃንድሮ ጋርናቾ የትላንትና ድርጊት አጋጣሚ አይደለም። ይሄ የአሌሃንድሮ ጋርናቾ ድርጊት በድንገት አጋጣሚ ራሽፎርድ የሰጠውን ማሊያ አገኘና ለበሰው የሚባል አይደለም። በማንቸስተር ዩናይትድ ደጋፊዎች፣ በእግር ኳስ ባለሙያዎች አረዳድ ይሄ የማንቸስተር ዩናይትድ ደጋፊዎችን ማንቸስተር ዩናይትድን ምናልባትም ሩብን አሞሪምን በነገር ለመተንኮስ ሲል ሆን ብሎ ያደረገው ድርጊት ነው። እዚህ ውስጥ ንቀት ይታያል። እዚህ ውስጥ ለማክበር መቸገር ይታያል። እዚህ ውስጥ ጨዋ የመሆን አቅም ማጣት ይታያል። አንዳንድ ሰዎች ምን ያነሳሉ? በዚሁ በእረፍት ጊዜያቸው አማድ ዲያሎ የብራይተንን ሆቫል ቢየንን፣ ኡጋርቴ የፍላሜንጎን፣ ዶርጉ ደግሞ የሮማን ማሊያ ለብሰው ታይተዋል የሚለውን ያነሳሉ። በእርግጥ እነዚህ ተጫዋቾች አሁን በተጠቀሱት ማሊያዎች ታይተዋል። ነገር ግን የመጀመሪያ ወደ አእምሯችን መምጣት ያለበት አማድ ዲያሎ ይህንን ቢያደርግ የማንችስተር ዩናይትድ ደጋፊዎች በበጎ ሊረዱት የሚችሉት አይነት ተጫዋች ነው። የኡጋርቴም የዶርጉም እንደዛው። በምን አጋጣሚ ለምን ያንን ማሊያ በምን ምክንያትና ሰበብ እንደለበሱት ማን ፎቶግራፍ እንዳነሳቸው ከዛ አያይዘው የሚያስተላልፉት መልእክት ከመኖር አለመኖሩ ጋር ስናነጻጽረው የአንደር ኖርማል ሲትዌሽን ላይ ሊደረግ ይችላል። አንደር ኖርማል ሲትዌሽን ላይ ላለ ተጫዋች ይህን ነገር ማድረግ ቢያስቆጣም ለምን እንዲያደረግ ሊያስብል ቢችልም ደጋፊዎች ምህረት ለመስጠት የሚቸገሯቸው አይነት ተጫዋቾች አይደሉም። ሙጋርቴም፣ ደርጉም፣ አማዴ ያለው እነዚህ ተጫዋቾች ይህንን ያደረጉበት ምክንያት በእርግጠኝነት ከአሌሃንድሮ ጋርናቾ ጋር አብሮ ተያይዞ ሊነሳ የሚችል አይደለም። የእነሱ ግንኙነት ከዩናይትድ ደጋፊዎች ጋራ፣ የነዚህ ተጫዋቾች ግንኙነት ከሩበን አሞሪም ጋራ ቀደም ባለው ጊዜ የብልሽት ምልክት የሌለው ነው። የመከባበር ተደጋግፎ የመቀጠል አሌሃንድሮ ጋርናቾ ጋራ ያለው ውጥረት የሞላበት አንተ አንቺ የተባባሉበት አይነት ነገር የለም። አንደር ኖርማል ሲቹዌሽን ላይ ያለ ተጫዋች ሆኖ ቢሆን ያደረገው የመጀመሪያ ጥፋቱ የመጀመሪያ ጎድለቱ ቢሆን ኖሮ አሁን የወረደ የማንቸስተር ዩናይትድ ደጋፊዎች የቁጣ ማዕበል አይወርድበትም ነበረ። አሊያንድሮ ጋርናቾ ይህን ይህንን በማድረግ መልእክት ማስተላለፍ ፈልጎ ከሆነም እውነት ለመናገር ተገቢ መልእክት አላስተላለፈም ወይም የሚረባ መልእክት አላስተላለፈም። ማዋረድ ውስጥ መዋረድ እንዳለ ረስቶታል ይመስለኛል። ይህንን ለምን እንዳደረገ ያልገባቸው የቀድሞ ታላላቅ አሰልጣኞች፣ የእግር ኳስ ትንታኔ ባለሙያዎች፣ የቀድሞ እግር ኳስ ተጫዋቾች በሙሉ ማለት ይቻላል አብዛኛውን ጊዜ የተጠቀሙት ቃል ኢዲዮቲክ የሚል የእሱን የማሰብ አቅም ማነስ ጋራ የተያያዘ አርገው ነው ርዕስ እየሰጡ እያወሩ የሚገኙት ወይም ስቱፒዲቲ የሚል ቃለን ተጠቅመዋል። ለማመን የሚከብድ አንድ ቡድን ስር ያለ ተጫዋች ደጋፊዎቹን ለማብሸቅ አሰልጣኙን ለማብሸቅ ወይም ከክለቡ ጋር ያለውን ግንኙነት ይበልጥ ለማበላሸት እንዴት ይህንን ሊያደርግ ይችላል ነው። እናም ይህንን ማድረጉን ማመን የእውነት ለመናገር ማመን ይከብዳል። ይሄ የእሱ ድርጊት አንድ ነገር ሆኖ ምናልባት በርዕሳችን ላይ አሌሃንድሮ ጋርናቾና ማርከስ ራሽፎርድ እያበሩ ነው እንዴ ክለባቸውን ለማብሸቅ ብለን ስንነሳ አንዱ ምክንያታችን ይሄ ተጫዋች የአስቶን ቪላን ማሊያ ራሽፎርድ በሚል ስም የተጻፈውን ለምን ጀርባውን እንድናየው አደረገ ራሽፎርድ የሚለውን ስም እንድናየው ነው ይህንን ያደረገበትን ምክንያት ሲጠየቅ ለራሽፎርድ ያለኝን ድጋፍ ለመግለጽ ነው ነው የሚለው አሁን በዚህ ጊዜ ማርከስ ራሽፎርድ የሚደገፍበት ምን ምክንያት አለ ለምሳሌ ማንቸስተር ዩናይትድና አስቶን ቪላ ተነጋግረው አስቶን ቪላ ማርከስ ራሽፎርድን መዋስ ፈልጎ ተጫዋቹ ከማንቸስተር ዩናይትድ ወጥቶ የአስቶን ቪላ ተጫዋች ሲሆን በውሰት፣ አሌሃንድሮ ጋርናቾ ይህንን አድርጎ ቢሆን ኖሮ አሁን የሚለን የድጋፍ ስሜት ይገባናል። ከማንቸስተር ዩናይትድ ወጥተን ለቪላ ልትጫወት ነው፣ ስለዚህ በቪላ ይቅናህ ሚል አይነት የድጋፍ መልእክት የድጋፍ ስሜት ቢሆን ኖሮ ኢትስ አንደርስታንደብል ሊሆን ይችላል። ያም ቢሆን ተገቢ ነው ተገቢ አይደለም ሌላ ነገር ነው። ግን ያኔ ቢሆን ልክ ነው። አሁን የውድድር አመቱ አልቋል። አሌሃንድሮ ጋርናቾ ራሽፎርድን ልደግፍ ብሎ የሚነሳበት ምክንያት ያውም ከቪላ ጋር አያይዞ ምንም ሊመጣልኝ አልቻለም። እኔ በበኩሌ እናንተም ይመጣላችሁ ነገር ካለ በዚህ ለመረዳት ችያለሁ የምትሉት ነገር ካለ ጽፋችሁት ለማወቅ በጣም በጣም በጣም የእውነት ለመናገር ጓጓል። የውድድር አመቱ አብቅቷል። የማርከስ ራሽፎርድና የአስቶን ቪላ ግንኙነት የውሰት ስምምነቱ ስላበቃ አብቅቷል። ይሄ ልጅ በአስቶንቪላ እንደሚቀጥል ዜና የወጣ ነገር የለም። ማንቸስተር ዩናይትድን ለቆ መውጣት ይፈልጋል። ለባርሴሎና ለመጫወት ተማጽኖ እያቀረበ ነው። ከላሚን ያማል ጋር ካልተጫወትኩ ሞቼ እገኛለሁ እያለ ነው። ይሄንን አይነት ዊሽ ነው እየገለጸ ያለ። ስለዚህ በዚህም መንገድ ይቅና ከሆነ ወይ የባርሳን ማሊያ ለብሶ ራሽፎርድ የሚለውን ነገር ጽፎ ፍላጎት ይሳካ ዘንድ ደግፈሃለው ቢሆን አንድ ነገር ነው። አሁን የአስቶንቪላን ማሊያ የውሰት ጊዜው ካበቃ በኋላ በእረፍት ጊዜያቸው ማርከስ ራሽፎርድ ባሊያንድሮ ጋርናቾም አዲሱን ክለባቸውን እየፈለጉ ነው በሚባልበት ጊዜ ማድረግ እሱን ለመደገፍ ስል ነው ያደረግሁት ብሎ ቢያብራራም ለመረዳትና ለመቀበል በጣም እጅግ በጣም ከባድ ነው። ታዲያ ከዚህ ከአሊያንድሮ ጋርናቾ የቪላን ማሊያ ለብሶ ከተነሳው ፎቶ ስር ማርከስ ራሽፎርድ ደግሞ መልእክት ጻፈ። ማይ ብራዘር የምን የኔ ወንድም ብሎ ጻፈ የኔ ወንድም ብሎ ብቻ ሳይሆን የልብ ቅርጽ አድርጎ የላቭ ሀርት ኢሞጂ አድርጎ ደግሞ ላከለት። ይሄ ደግሞ ሁለቱ እየተጋገዙ ነው ወይ፣ ሁለቱ እያበሩ ነው ወይ፣ ሁለቱ በጋራ በማንቸስተር ዩናይትድ ቤት ውስጥ ያለውን ስሜት ለማወክ ወይም የዩናይትድ ደጋፊዎችን ለማስቆጣት ወይም የዩናይትድ ደጋፊዎችን እንደማያከብሯቸው ለማስረዳት ሲሉ ያደረጉት ነው፣ እንዲህ ብሎ ብዙ ሰዎች አሰቡት። አሁን የአሌሃንድሮ ጋርናቾ ተግባር ምን ተጽዕኖ ያሳድራል፣ ፋይዳው ምንድን ነው ስንል አሌሃንድሮ ጋርናቾን ማንቸስተር ዩናይትድ መሸጥ ይፈልጋል። አሌሃንድሮ ጋርናቾን መሸጥ የሚፈልገው ማንቸስተር ዩናይትድ ተጫዋቹን ከእጁ ለማስወጣት በሚያደርገው ጥረት ላይ ተጽዕኖ ይኖረዋል። ምክንያቱም ማንቸስተር ዩናይትድ ይህንን ተጫዋች ከዚህ በኋላ እንዲህ እያደረገ ሊያቆየው አይችልም። ሊያቆየው የማይችለውን ተጫዋች ማንቸስተር ዩናይትድ በሚጠራው ዋጋ ላለመግዛት ወይም በድርድር ወቅት እሱን የሚፈልጉ ክለቦች እነ ቼልሲ፣ እነ ናፖሊ፣ እነ አትሌቲኮ ማድሪድ ማንቸስተር ዩናይትድ እዚህ አጣብቅኝ ውስጥ እንደሆነ ያውቃሉ ብዙ ጊዜ ሰምታችሁ ሊሆን ይችላል እገሌ የሚባለው ክለብ የገሌን ዝውውር ለማጠናቀቅ በእሱና በክለቡ መካከል ያለውን ነገር በቅርበት እየተከታተለ ነው በክለቡና በእሱ መካከል ያለውን እሰጥ አገባ አለመግባባት በቅርበት እየተከታተለ ነው ሲባል አለመግባባቱ እየጠነከረ እየጠነከረ እየጠነከረ ሲመጣ ክለቡ ልጁን ባገኘው ዋጋ ሸጦ ለመገላገል ይፈልጋል ነው ስለዚህ ባገኘው ዋጋ ማንቸስተር ዩናይትድ እንዲሸጠው ሊያስገድድ ይችላል። ማንቸስተር ዩናይትድ የፋይናንስ ፕሮብሌም ባይኖርበት ኖሮ የተሻለ የሚሉት የማንቸስተር ዩናይትድ ደጋፊዎች፣ እነዚህን ልጆች የትም አሄዱም፣ ኮንትራት አላቸው፣ ገንዘቡ ይከፈላቸዋል፣ ቁጭ አድርገው አይድል ማድረግ ነበረ። ቅጣት የሚሆነው እሱ ነው። አሁን እነሱ እንደሚሄዱ ያውቁታል፣ ፈላጊ እንዳላቸው ያውቃሉ። ደሞዛችንን አንቀንስም ብለው ለማንቸስተር ዩናይትድ እነሱን የመሸኘትን ስራ ከባድ አድርገውበታል። እናም ደግሞ በሶሻል ሚዲያ እንዲህ ያለውን ዘመቻ ከፍተዋል። ሁለተኛው ተጽዕኖ የሚመስለኝ እኔ አሁን አሌሃንድሮ ጋርናቾን እንበልና ናፖሊ ገዛው፣ ወይም ቼልሲ ያስፈረመው፣ ወይም ደግሞ አትሌቲኮ ማድሪድ ለእነዚህ ለሚገዟቸው ክለቦችስ ቢሆን ይሄ ድርጊታቸው በበጎ የሚታይ ነው ወይ? ምክንያቱም ያሳደጋቸውን ክለብ የናቁ ያሳደጋቸውን ክለብ በአደባባይ እንደዚህ ባለ መንገድ ለማዋረድ የሚሞክሩ ተጫዋቾች ገዢዎቻቸውን ክለቦችስ እያከበሩ እንደሚቀጥሉ ምን ዋስትና አለ? ከማንቸስተር ዩናይትድ ጋር የሚለያዩበት መንገድ ለገዢዎቻቸው ክለቦች ዋርኒንግ ሳይን አይሆንም ወይ? የማስጠንቀቂያ ምልክት ተደርጎ ሊወሰድ አይችልም ወይ የሚለውንም ጥያቄ እንድናነሳ የሚያስገድድ ነው። ስለዚህ ቀጥሎ ምን ይሆናል ነው እኔ የሚታየኝ አሁን ከዚህ በፊት በአሞሪምና በአሌሃንድሮ ጋርናቾ መካከል ክፍተት ሲፈጠር የተወሰኑም ቢሆን የማንቸስተር ዩናይትድ ደጋፊዎች ሩበን አሞሪም ቢታገሳቸው፣ ቢረዳቸው፣ ከነሱ ጥሩ ውጤት ለማውጣት አብሯቸው ቢሰራ፣ የባህሪ ጉድለታቸውን ለማረቅ ቢለፋ ምናምን የሚል ከተወሰነ ደረጃ የሩበን አሞሪም ተቃራኒ ሆኖ የመቆም ምልክቶች ሊኖሩ ይችሉ ነበረ። አሁን ግን እነዛም ቢሆን ጠቅልለው በአሞሪም ደጋፊነት የተሰለፉ ይመስለኛል። አሞሪም ለካ ለክ ነው እኛ በልምምድ ቦታ ላይ የማናየውን ነገር እያየነው ለካ የኖረው የሚል ነው። እና ጋርናቾ እና ራሽፎርድ በጣም በጣም በጣም የሚገርም ነገር እያደረጉ ይገኛሉ። ትልቁ ነገር የሚሆነው እንግዲህ ባየር ሚውኒክም ይህንን ተጫዋች መውሰድ ይፈልጋል። ሌሎች ክለቦችም አሏቸው ፈላጊዎች። የዝውውር ሂደቱ ላይ በጣም ትልቅ ተጽዕኖ ሊያሳድር ይችላል። አንዳንድ ሰዎች አቤት በፈርጉሰን ጊዜ ቢሆን ኖሮ ምን ይሆን ነበር ብለው ደግሞ ይጠይቃሉ። በፈርጉሰንም ጊዜ ሆነ በአሞሪም ጊዜ ያው የዘመን ልዩነት አለ። አሁን ማድረግ የሚቀሉ ነገሮች አሉ። አሞሪም የራሱ ማንነት አለው። ፈርጉሰን የራሳቸው ማንነት አላቸው። ግን ዞሮ ዞሮ ማንቸስተር ዩናይትድ ትልቅ ክለብ እንደሆነ በጣም ትልልቅ የሚባሉ ተጫዋቾች ያለፉበት ከብረው ያስከበሩት ክለብ እንደሆነ አሌሃንድሮ ጋርናቾና ማርከስ ራሽፎርድ የሚያስታውሳቸው የሚፈልጉ ይመስለኛል። የሚፈልጉ ይመስለኛል። የክለቡ ታላቅነት እና በጣም ታላላቅ የሚባሉ ተጫዋቾች በማንቸስተር ዩናይትድ ማሊያ የሰሩትን ታሪክ የረሱ ይመስለኛል። የማንቸስተር ዩናይትድ መሆን እድል ከማንቸስተር ዩናይትድ መውጣት ደግሞ ከባድ ነበር እና እነ አሌሃንድሮ ጋርናቾ ይህንን አልተረዱትም ይላል አንድ ጸሐፊ አሌሃንድሮ ጋርናቾንና ማርከስ ራሽፎርድን በወቀሰበት ጽሁፉ ላይ ቀጥሎ ምን ይሆናል ማወቅ በጣም ከባድ ነው ቀጥሎ ምን እንደሚሆን። በነገራችን ላይ ማሊያ ላይ እንደዚህ መጻፍ ወይም የተቃራኒ ቡድንን ማሊያ መልበስ አይቻልም የሚባል ሕግ የለም። ግን በኮመን ሴንስ ግን ይታወቃል። ለምሳሌ የማንቸስተር ዩናይትድ ተጫዋች ሆኖ የሊቨርፑልን ማሊያ ቢለብስ ወይም የሲቲን ወይም የአርሰናል ማሊያን ቢለብስ የዚህ ልጅ ኮሚትመንት ከክለቡ ጋር መጠራጠር አያመጣም እንዴ? ደግሞም ግንኙነቱ መልካም እንዳልሆነ አያውቀውም እንዴ? የአሌሃንድሮ ጋርናቾ እውነት ጠፍቶት አይደለም ብለው የማንቸስተር ዩናይትድ ደጋፊዎች እየደመደሙ ያሉትን ድምዳሜ ለመጋራት የምንገደድ ይመስለኛል። የሆነው እሱ ነው፣ የሆነው እሱ ነው። ቀጥሎም የሆነውን ነው የማናውቀው። ቀጥሎም የሆነውን ደግሞ በሂደት የምንነጋገርበት ይሆናል። ግን አንዳንድ ነገሮችን ለማስታወስ ያህል ማንቸስተር ዩናይትድ በሰጠው የመጫወት እድል ታላቅ ክለብን እየወከለ ቢሆንም ታላቅነቱን ማሳየት የቸገረው ተጫዋች አሌያንድሮ ጋርናቾ ነው። ይህንን በተደጋጋሚ ስናነሳ ነበረ። አሌያንድሮ ጋርናቾ ሜዳ ላይ ምን ያህል ልክ ነበረ፣ ምን ያህል የሚወስናቸው ውሳኔዎች ሲያስወቅሱት ነበረ የሚለውን ነገር ብዙ ሰዎች እንደገና ወደ ኋላ ሄደው ለማስታወስ ተገደዱ። በጣም ብዙ ሰዎች ኮመንት ሴክሽን ላይ ሐሳባቸውን አሰፈሩ። ይህንን ለመታገስ አቅም ማጣታቸውን አስነበቡን። አንድ የማንቸስተር ዩናይትድ ደጋፊ የትኬት ወጪውን እኔ ልሸፍንና ይሄ ልጅ መሄድ ወደ ፈላገበት ይሂድ፣ ዳግም ልናየው አንፈልግም፣ በፍጹም የማንቸስተር ዩናይትድ ነበር ብለንም ልናስታውሰው አቅም የለንም ይላል። አሊሃንድሮ ጋርናቾን ይህንን ያህል የማንቸስተር ዩናይትድ ደጋፊዎች እየተጸየፉት ይገኛሉ። ሆን ብሎ አድርጎታል ብለውም ያምናሉ አንዳንዶች። አሊሃንድሮ ጋርናቾ በይፋ ይቅርታ እንዲጠይቅም ይጠብቃሉ። ግን እነዚህም ቢሆኑ ይሄ ተራ አጋጣሚ አይደለም፣ ይሄ ሆን ብሎ የተደረገ ነው። ጀርባው ላይ ያለውንም ስም እንድናየው የተፈለገበት ምክንያት ገብቶናል። ሁለቱም የኛ አይደሉም የሚል አይነት መልእክት እያስተላለፉ ይገኛሉ። እናንተስ ምን ተሰማችሁ? የአሌሃንድሮ ጋርናቾን ድርጊት ተቀባይነት ያለው ነው ብላችሁ ታምናላችሁ? ከሆነ ለምን? ካልሆነ ደግሞ እሱንም ለምን? ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ጻፉ፣ ደውሉ፣ ስሜቶቻችሁን ንገሩን እንላለን። ሸገር ስፖርት ዊዛ አበበ ግደይ የሚለውን ይህንን የዩትብ ቻናል ሰብስክራይብ አድርጉት፣ ሊንኩን አጋሩና እንድንበዛ አግዙን። ስለእስካሁን ቆይታችን በጣም እናመሰግናለን። በያላችሁበት ሰላም ሁኑልን። ደግሞም ከተወሰኑ ሰዓታት በኋላ አዳዲስ የዝውውር ወሬዎችን ይዘን ማን ቤት ምን አዲስ ነገር አለ ብለን እንመጣለን። የዛ ሰው ይበለን። ኢትዮጵያ